ፅናት ኪራን አልፈልግህም አለችው። ኪራም እንዴ፣ ላንቺ ብዬ ከቤቲ ጋያ ሁሉ ነገር ረስተሹነ ወይ? አሁን እንደዚህ አልፈልግህም እምትይኝ ብሎ በጣም ራሱን በገመድ አነቀ። አይገርምም ብዙ ነገሮችን በአንቺ በኩል ታግሻለሁኝ። ብዙ ነገሮችን ከአንቺ ጋር አሳልፊያለሁ። አሁን ግን አንቺ ከመሬት ተነስተሽ አልፈልግህም እንድትኝ አይገባም አላት። እሷ ደግሞ ለእኔ ትዳር ሆነ ለእኔ ምንም ነገር አንተ አት አልሆንክልኝም የጽናት አባት ከክፍለ ሀገር መጡ። እናም ጽናትን ትክክል አልሰራችም ቤቲ ያንን ሁሉ ዋጋ ብትከፍልም ግን እሷ የኔ ጣፈንታ መጨረሻው ይህ ነው። አንተ ደግሞ ለቤት ያለህ ለቤቲ ያልሆንክ ለእኔ አትሆንም አትችልም። ስለዚህ በቃኝ። እኔም ሴቶች ነኝ። ቤቲ አብዳ ራሷን ስታ ስትቀር የእኔም እጣፈንታ ህይወቴ ነገ ስትተወኝ እንደዚህ ነው። ስለዚህ እኔ አላምንም ከዚህ በኋላ እያሉ ሲጨቃጨቁ ከቆዩ በኋላ ስኪራ መጥፎ ውሳኔ ወሰዱ። ከልብ የምታፈቅረው ቤቲ ነበር ማለት ይቻላል። እናም የጽናት ይህን ሲሰሙ ማመን አቃታቸው። ስለዚህ አሁን ራሱ ለመወሰን ያሰሰው በጣም ያሳዝናል። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ለቻናሌ አዲስ ከሆናችሁ ሰብስክራ እያደረጋችሁ የደውል ምልክቷን ተጫኑ። ዛሬ እንግዲህ እንደምታ በጣም በሚያሳዝን ሁኔታ ያልተፈጸመው ያልተጠበቀ ነገር ተፈጽሟል። ኪራን ጽናትን፣ እንግዲህ ኪራን ልቡን ሰብረዋለች በጣም ነበር የምትወደው ይመስለን ነበር። ሆኖም ግን ብዙ ዋጋ ከፍለዋል። ነገር ግን አሁን ብዙ ጦርነት ላይ ገጥመዋል ከቤቲ ጋር ያንን ሁሉ ነገር አሳልፎ ዛሬ ደግሞ እሷ ጋር ለመሆን ያልሆንክለኔ አትሆነኝም በማለት እሷ ኪራን አልፈልግህም ስትል ጽናት ብቸኝነት ይሻለኛል፣ በቃኝ፣ መጀመሪያም ከአንዳይሉ ሺ ጊዜ ልቤን ሰብረኸዋል። ስለዚህ አንተ ለትዳር አትሆነኝም አለችው። ኪራ ደግሞ ሌሎች ሴቶችንም ቢጎዳ ቤትንም ቢያሰቃይም ለጽናት ግን ተሸንፎ ነበር። ያም ሆኖ እያደረገላት እያለ ለጽናት ብሎ እጅ ከቤቲ ጋር ሆኖ እያስመሰለ መኖር ይችል ነበረ። ለሚወዱ ሲባል ብዙ መስዋዕትነት ይከፈላል፣ ብዙ ዋጋ ይከፈላል። ኪራ ለጽናት ብዙ ዋጋ ከፍሎላታል። አሁን ላይ ግን መጀመሪያ መከራዋን ቢያሳያትም አሁን በመካከል ላይ ከቤቲ ጋራ አወዳታለሁ በእኔ ተጎድታለች በሚል ሰዓት የጽናት ልብ በእርግጥ ተሰብሯል፣ ቂም ይዛበታለች። በዛ ሰዓትም እሷም የምትወደኝ ከሆነ ያኔ እንደዛ ትለኝም ነበረ እንደዚህ አይነት መጥፎቅ ቃላቶችን አትጠቀምብኝም ነበር። እኔን ሰድበህ ለሰዳቢ ሰጥተኸኛል። ስለዚህ ቦታሽን ወቂም ብዙ ነገርም ተናግረኸኛል። የሚለውን ነገር አረሳሁትም። ይህን ነገር መናገር አልነበረብህም። ልቤን ሰብርሃል። ልቤን መስበር አልነበረበትም ስትል ስለዚህ ከእሷ ጋር መሆን አለብህ ለእኔ ብለህ ከሆነ ያን ሁሉ ቃላቶች ማውጣት አልነበረብህም። ለእኔ ከዛ በኋላ ምንም ማድረግ አልችልም አለችው ኪራ፣ አልፈልግህም አለችው። የፅናት አባት ያዩትን ማመን አቃታቸው፣ መስማትም አቃታቸው። የፅናት አባት ከእንግዲህ ልጃቸውን በዚህ ደረጃ ላይ ትሆናለች ብለው መድረሷ በጣም ተገረሙ። ግራ ተጋብተዋል። ልጄ ትምህርት እየተማረች ብዬ ወደ ከተማ ልኬ ጭራሽ ስራም ሰርታ ትቀየራለች ብዬ ያልኳት ልጅ ጭራሽ ልጄ ሌላ ችግር ውስጥ ገብታለች። ከዚህ በላይ ደግሞ አሁን በጣም አባቷ አዝነዋል። የኪራ ነገር በጣም አሳስቧቸዋል እና ሆሜና መሩ ደግሞ የተፈጠረውን ነገር ማመን አቃታቸው። ኪራ አይደለም ለሴት ለማንም ራሱን ማጥፋት እንደሌለበት ያወራሉ። ግን በቃ ነገሮች ሲበዙ ነገሩ ጸጥ አለ። ከዛ ጊዜ ነገሮችን በውስጥ እየደበቀ ይህ ነገር ሲፈጠር ግን ማማነቃታቸው አይገርምም። እና ጽናት ትወደዋለች፣ ግን አልፈልግህም ያለችው ጠልታው ሳይሆን ይጎዳኛል አሁንም ብላ ፈርታ ነው ለእኔ ጓደኛ ሲታማ ለእኔ ብለ ስማ የሚለው ነገር አባባል አለ። አሁን ጠቃሚ ነው የሚባል አባባል ጽናት ይዘዋለች። ቤቴን እንደዛ አድርጓ ጨልሎ ከጨረ ግራ ገብቷት መከራዋን ስታይ ለፍቅር ስትጎዳ ምንም ያላለውን አሁን ለእኔ ስታይ ስላየቻት ብቻ የእሷን ነገር የእሷን ራሷን መሳትና ራሷን መለወጥ ሲታይ በጣም ነገ የኔ ጠፈንታ ሊሆን ይችላል። ወንድ ልጅ ነው ሊቀየርብኝ ይችላል። ራሴ ነገ ደግሞ ሌላ መልሳ መጥታ አሁንም ማልቀሴ አይቀርም እያለች በዚህ የምትናገረኝ ነገር ከልቤ ውስጥ አልወጣም፣ በፍጹም ልቤን ሰብሮኛል። ሁሉን ነገር በውስጤ ይዜ በጥርሴ እየሳኩነ ያሳለፍኩት ግን እኔ የጠላህ ብታስመስልም ግን የተናገርካቸው ቃላቶች ማንነቴን በጣም ቀይሮብኛል። ስለዚህ አልፈልግም ኪራዬ፣ ከዚህ በኋላ የራስን ህይወት ኑር አለችው። ግን ይህን ሁሉ አልጠበቅም ነበር። ኪራ ኪራ እሷ ደግሞ ይህንን ስትለው ወዳ ሳይሆን በፀባይ ነበር የነገረችው። ነገር አሁን ግን የቤት አይነት ህይወት ይገጥመኛል በሱ ምክንያት የተቀጣሁት ይበቃኛል እያለች ነው እንግዲህ የምታስብ። እባክህ ኪራ ተረዳኝ፣ እኔ አንተን ጠልቼ ሳይሆን አሁንም ልቤን ትሰብረኛለህ ትጎዳኛለህ ብዬ ነው። እኔ ራሴ ስራ ሰርቼ ህይወት የመቀየር እፈልጋለሁ። አሁን ላንተ እኔ ያም የተነሳ ሰራተኛ እያሉ ሲናገሩኝ ከቤት ያለ አንቺ ሰራተኛ እያለች ስትሰድበኝ ሁሉ ነገር ችዬ ነበር። አንተ ግን ምንም ነገር የቆምክልኝ አልነበረም። እኔ እናንተ ግን ከትዳር ውስጥ አለመግባባት ቢፈጠርም፣ አንቺ ገረድ የምትለኝ እኔ ከግርድና ያነሳው ሰው ያደረግኩሽ ማለትህ አይቀርም። አንተም ስለዚህ ወዳለው አፈቅርሃለሁ፣ አከብረሃለሁ። ግን እባክህ ራስህም የራስህን ህይወት ኑር፣ እኔም ከራሴን ህይወት ኑር። አንተና እኔ አብረን መኖር አንችልም አለችው። ከዛ እሱ ደግሞ ይህን ልትይኝ እንዴት ትችያለሽ? በፍጹም ሊሆን አይችልም አላት። ከልብሽ ነው ወይህን ያልሽኝ ፅናት ሲል ኪራ ይጠይቃታል በፍጹም ይሄን ካልሽ ደግሞ ከልብሽ ነው ወይህን የምትይኝ አለሽ አዎ ክርያ ከልቤ ነው የምልህ ግን ይቅርታ አድርግልኝ አንተም ልብ ተሰብሯል እኔም ልቤ ተሰብሯል እስካሁን በተፈጠረው ነገር በጣም ይቅርታ አድርግልኝ በእህታዊነት የሁሉንም ነገር አደርግልሃለሁ ግን ከዚህ በኋላ በሚቸግርህ ነገር ከጎንህ ነኝ ከአሁን በኋላ ግን አንተ ጋር አብሮ የሚያኖረን ነገር አይኖርም አለችው አንችልም ከዚህ በኋላ አንተ ሚራስህን ፈልገህ እኔ ሚራሴን የሚስማማኝን ፈልገን እንኑር ጽናት እኔ ከዚህ በኋላ ልቤን ከተሰበረ በኋላ እንዴት ብሎ መኖር አስባለሁ መኖር አላስብም ራሴን አጠፋለሁ አለ የዚህ ጊዜ ራሱን ገመድ ውስጥ እንደከተተ ግን ፈጣሪ ያልቆረጠው ሩህ መራዊትና ናሆሜ ደርሰው አስጥለውታል ማለት ነው። እስኪራ አሁን ሆስፒታል ይገኛል። ስለዚህ ከዛም እንግዲህ ያው መሩና ናሆሜ የተፈጠረውን ነገር ሲጠይቋት ፅናት ደግሞ እንደዚህ ነው ብላ ያሰበችውን በልቧ ሁሉ ትነግረዋለች። እንዴት በአጭር ጊዜ እንደዚህ ተስፋ ልትቆርጥ ይቻልሽ ብለው ነገሯት። እሷ ደግሞ ተውኝ እንጂ የኔንም ተረዱኝ፣ የኔንም ማንም የተረዳኝ የለኝም። እባካችሁ እኔ እኮ አንድ ድሃ ምስኪን ያልፍልኛል ብዬ ከተማ ሁኜ የገባሁ ልጅ ነኝ ግን ፍቅር ሀያል ነው። እሷ ቤቲ በፍቅር ሀያሉ ተይዛ ነው። ስለዚህ እኔ መሰቃየት አልፈልግም። ኪራ ለኔ ህይወት መስዋዕትነት አሁን መክፈል የለበትም። ከኔ የተሻለ ስሬት ቢያገኝ ጥሎኝ ይሄዳል። እኔም ሰራተኛ መሆኔንም ቦታውን ወቂ የሚለውን ነገር ሊነግረኝ ድጋሚ ልቤ ሊታመም አልችልም አለችው። ከዚህ በኋላ እንግዲህ ምንም ማድረግ አልችልም ስትል ለናሆሜ እና ለክሩቤ ትነግረዋለች። ሌላ ሰራተኛ ብትመጣ በራሴ ላይ ደግሞ ያችን ደግሞ ይደረብብኝ ሊሆን ይችላል። ስለዚህ በቃኝ፣ ለአባቴ መኖር እፈልጋለሁ። ከዚህ በኋላ ሌላ ህይወቴን መስርቼ መኖር እፈልጋለሁ። አሁን ደግሞ ቤቲ እዚህ ጋ እንደ እብድ ሆና የገባችበት ነገር ጽናትን አሳስቧታል። እውነት አሁን ደግሞ ኪራ ርህራሄ ኑሮትና አዝኖላት ተዋት ብሎ ካስቀመጥ ት ልትጎዳኝ ትችል ይሆናል በሚል ቤትንም ፈርታታለ። ለምን ምን እየተፈጠረ ነው ያለው በሚል እሱ በጣም መጨረሻ ላይ እንድትቀመጥ ተዋት አስቀምጧት እንዳትወጣ ብለው ስላሏት አሁንም እብድና አፍቃሪ መስላ ልትጎዳኝ ስለምትችል ከዚህ በኋላ እሱ ቤቲን ወደ ነበረችበት ይቀይርና ቤቲ ጋራ መኖር ይችላል እኔ ግን ከዚህ በኋላ መቀጠል አልችልም ስትል ትነግራቸዋለች። እነሱም በጣም አዘኑ። ኪራም ሰክሮ ሲመጣ ነገር አለሙን ጸጥ ብላ አሳልፈው ነበረ። ከዛ በኋላ እንግዲህ ለዚህ ሲባል አባቷን በጣም አዘኑ፣ ነገሮችን ሁሉ ተረዱ። በቃ ልጄ ሳትጎዳብኝ በቃ ተውልኝ አሉ አባት መጨረሻ ላይ በእሷ ምክንያት ቤቲ እንደዚያ ስትሆን ነገ እኔም የእሷን እጣፈንታ ማየት አልፈልግም። ስለዚህ ይህን ሁሉ ነገር አባቴ በቤቲ አድርጋኛለች ስትል አባቷ ዝርዝራ ነገረቻቸው። እሳቸውም ከዚህ በኋላ በቃኝ ልጄን ይዤ ወደ አገር እሄዳለሁ አሉ። ግን ቤቲ ሁሉን ነገር በጽናት ላይ ያደረገችውን ሲሰሙ በጣም ነው ያዘኑት። ይህ ሁሉ ነገር ሲያልቅ እንግዲህ ኪራን አልፈልግህም ብላ እንዲታነቅ አደረገችው፣ ጽናት ማለት ነው። አባትየውም በጣም ተገረሙና በፍጹም ይህ ነገር አይሆንም ከእውነተኛ ፍቅር መካከል ብዙ መስዋዕትነት መክፈል አለ። ብዙ ነገር አድርጋችኋል፣ ስለዚህ ልጃቸውንም አታችኋል፣ አሁን መለያየት የለባችሁ ሲለው፣ ጽናትን አባት መክረው እንግዲህ በአንድ ላይ ለማድረግ ሞክረዋል። ስለዚህ ያልተፈጠረውን ሁሉ ያልተፈጠረ ነገር በፍጹም ይሆናል ማለት የማላስበው ነገር ነው። ሆኗል ማለት ነው አሉ። ፅናት ለራሷ ደግሞ መጀመሪያም ቢሆን ኪራን እየመራችው ነበር። እሱ ግን እራሱን እርሱ እየፈራ ለእሷ እየተጨነቀ የእኔ ጣፍንታ ቤቲ ፊቷ ስትጨልር ስታት ያንን በማየት ነው የደነገጠችው። እኔም ሴት ነኝ፣ ነገ ጠዋት እኔም እንደዚህ ነገር ሊደርስብኝ ይችላል፣ ልቤ ሊሰበርብኝ ይችላል። ይህ ነገር ቢያጋጥመኝ በእሷ ቦታ ብሆን ምን ላደርግ ነው? ስለዚህ ምቻ መኖር እፈልጋለሁኝ ብላ ወስና ነበር። ነገር ግን ይህ ውሳኔዋን ማንም አልተቀበሏትም መራዊትም ናሆሜም እንዲሁም አባቷም ታይ ብለው መካክረዋት፣ ወደ ኪኪራ ጋራ የምትኖርበትን መፍትሄ እያዘጋጁ ይገኛሉ። ስለዚህ በዚህ የዛሬው ተጠናቋል እና ውድ ተመልካቾቼ ሰብስክራ እያደረጋችሁ አበረታቱኝ። ቀጣዩን ደግሞ ይዤላችሁ ቀርባሉ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ።